ቤተሰብ አይዟቸው አይዟቸው፣ አትናደዱ። ለማንኛው እናንተ ሄሉ በጣም ተቀይራለች። በስማ ምን ሆና ነው ግን? የሄሉ ድሮ አልሆነችብኝም እኳ አሁን ላይ በጣም ተቀይራለች እንዴ ሌላ ሳይሆን የእኛንም ግራ አጋባችን እኮ። ወይኔ በፈጣሪ ስም አላቅም፣ ብቻ ምን እንደምል ቤተሰብ። ዛሬ ብቻ ፈታ ዘናም አድርጎኛል። ብቻ አረ ሄሉ አንቺ ብቻ ይመችሽ፣ ሌላ ምንም አሌሌሾ፣ የእኔ ውድ ማለት በፈጣሪ ስም እናንተ ቪዲዮን ዛሬ በሳቅ ነው የጨረስኩ። እውነት ምንም ምንም አልመሰለኝም፣ ግን በቃ ቪዲዮን አይታችሁ መሳቅ ነው እንጂ አትናደዱ። እና ዛሬ እንግዲህ እንደምታዩት ይቅርታ ቤተሰብ ዛሬ በሳቅ ቪዲዮን ጨርሻለሁ። ብቻ ለማንኛውም ምን ለማለት ፈልጌ ነው እንግዲ ሮቤል ዛሬ ሄሉን ሰርፕራይዝ አደረጋት። ቤት ውስጥ ማለት ነው። እንግዲ ዛሬ ለመጀመሪያ ጊዜ ነው እንግዲ ቪዲዮውን አምጥቶ እንግዲ የመጀመሪያ እሱ ቪዲዮ ሰራ እንግዲ ሄሉን ሰርፕራይዝ አደረጋት። አንድ ፍሬ አበባ ይዞላት ይዞለት ሰርፕራይዝ አደረጋት። ሄሉን ቤት ውስጥ እንግዲ አልቀራም ትላላችሁ። ሮማንቲክ ዛሬ እና ብቻ ኤሉ አንቺ፣ ብቻ ይመቸሽ አንቺ ከተመቸሽ፣ ምንም ችግር የለብንም። እውነት ከሆነ ማለት ነው። ግን እውነት አይመስለኝም። ቤተሰብ ግን በቃ እየተባቀለች ናት እንጂ የእውነት በአጭር ሰዓት ውስጥ ኤሎ ፍቅር ይይዛታል፣ ከሌላ ወንድ ጋር ትሆናለች ብዬ በፍጹም እኔ ምንም ምንም ምንም፣ እውነቴ ነው። ምናቸው ምንም አላስብም። ምክንያቱ ሄሉ አታደርግም። እንዴት አንድ ወንድን ዛሬ ታውቄ እንዴት ሮማንቲክ የሆነ ቪዲዮ ከሱ ጋር የሚሰራው እናንተ እንደዚህ ተለጣጥፌ? አይሆንም አይሆንም። ሱ ለመናደድ ነው የአቡን ለመናደድ ነው እንጂ የእውነት ሄሉ አዲስ ሕይወት ትይዛለች ብዬ አላስቡም። እንዴ ቤተሰብ ይህን ቪዲዮ ያያል መቼም። በተለይ ሄሉ ህናት በጣም አራዳ ናችሁ። እና ይሄን ቪዲዮ ታያለች። እንዴት በአጭር ሰዓት ውስጥ ዛሬ ዛሬ የታወቀች ልጅ እንዴት በአንድ ቀን ውስጥ ፍቅር ውስጥ ትገባላችሁ ስታስቡ ማለት ነው። እና እያለውን የነገር ነው። አይዟችሁ፣ ብዙ ኤሉም ባትሰድቧ ጥሩ ነው። ሁለተኛ ነገር ደግሞ እንዳልክ እንዳልክ የምትሉ በኮሜንት ቆይ ኤሉ ያልፈለገችውን ሰው ጋር ሆኜ ትላላችሁ። እንደኤ በቃ ኤሉ እኮ አልፈለገችውም አይደለ? ብትፈልግ ኖሮ እኮ ኤሉ ቪዲዮ ሰርታ ለሱ መልስ ትሰጣለች ነበር። ስላልፈለገችው ነው። እሱ የፈለገ ኤሉን ቢነቅሳት እሱ እሱ ቢነቅሳት ኤሉ ለሱ ቦታ ምንም የላት። ምክንያቱም ከዚህ በፊት ብዙ ነገር አድርጎ ስለሄደ፣ ኤሉ ደግሞ ያልፈለገችውን ሰው ደግሞ ወታ መልስም አሰጠም ቦታ ማሰጠው እናንተ ስላላችሁ ኤሉ ደግሞ ከእንዳልክ ጋር አትሆኑ ማለት ነውና በኮሚንት እንዳልክ እንዳልክ አትበሉ ማለት ነው። ምኖ ኤሉ ምኖ የወንዶች ነጋዴ ናት እንዴ? ሆ በቃ ሴት ልጅ የወደደችው ወንድ ነው የምታገባው፣ እንጂ አንድ በፊት እሷን ጥሎ አይደለ እንዴ ኤሉን ጎድቶ አይደለ እየሄደ። አሁን ኤሉ ሌላ አዲስ ፍቅረኛ ስለያዘችው ቀለበት ስላደረገላት እሱ ዛሬ ተጻጽቶ፣ ኤሉ ሁሌ ወድሻለሁ፣ ነይ ወደ እኔ ተመለስ፣ ስለ አሌው ኤሉ ለሱ ልትሄድ፣ እናንተ እንዴት ነው የምታስቡ? ያልሆነ ነገር አታወሩ ማለት ነው እና በኮመንት እያየሁ ነበረ ኤሎንም የምትሰድቡ አላችሁ በጣም አበዛሽ አስጠላሽኝ አት አትበሉ ማለት ነው እንግዲህ ኤሎ ብድሯን የመለሰች ያለችው እንጂ የእውነት ይሄ ልጅ ጋ ምንም ፍቅር የላትም የኔ ውዶች ማለት ነው አይዟችሁ ብዙ ባትጨነቁ መልካም ነው ብዬ አስባለሁ እናንተ ሰላም ብዬ ያለ ወዮ አቤት ወሬ ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ደህና ናችሁ የእኔ ደህና ነኝ እግዚአብሔር ይመስገን ብዬ ያሉ የኔ ውድ ቤተሰቦቼ እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች፣ የኔ መርጣ ምርጦች ብያቸዋለሁ። ስትገቡ ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ አደራ ብያቸዋለሁ። እንግዲህ ዛሬ ሄሉ እንግዲህ ሮቤል ሰርፕራይዝ አደረጋት። ሄሉ ማለት ነው እንግዲህ ሄሉ ዛሬ ልጁም ተናግሯል። የእውነት አውቆ ነው አውቆ ነው። በፍጹም ሄሉ አዲስ ሕይወት ትጀምርም ትላላቸው አንዳንድ ኮሚኒቲ ያየው ነበረ ያለነበረው ቤል ማለት ነው ስለዚህ የውሸት ነው እሱ እንደዛ ምሉ እንጂ የእውነት ሄሉ ከዚህ ልጅ ጋር ፍቅር ይኖራታል ብያ ላስበም፣ እውነት ለመናገር ማለት ነው። እና እሱን ለመናደር ነው በዚህ ልክ እስከ ጥግ የምትሄደው እንጂ የእውነት ሄሉ ልጁ ለማየት ነው ለመፈተን ነው ለማየት ነው፣ ምን ያክል ለሄሉ ቦታ እንዳለ ረጅም እስከ ጥግ እየሄደችን ያለችው ማለት ነው። እና እና ለነገረው ለነገራችሁ ወዮ ወሬ ወሬ ወሬ ለነገራችን ላይ በነገራ ወዮ እናንተ ስልክ ተደውሎብኝ፣ ሀሳቤ ጠፋብኝ። ጉድ ኡፍ ይቅርታ፣ ቤተሰብ እንግዲህ። ምን ለማለት ፈልጌ ነው? ኧረ ልቤ ተሰረቀ። ምን ይሻልኝ እናንተ፣ ማውራ ጠፋብኝ ማለት ነው። እና ኤሉ ምን አለች? እኔ አዲስ ሕይወቴን ጀምራለሁ። ስለዚህ ከሕይወቴ ውጡልኝ፣ ሁላችሁም ነው አላቃቸውም። ውጡልኝ፣ ድሮ ድሮ ነው በቃ የድሮ ሰዎችን አላቃቸውም። አሁን እኔ የራሴ ሕይወት ጀምራለሁ፣ ከሕይወቴ ውጡልኝ፣ የመጣችሁ አትረብሹኝ በማለት እንግዲህ ልጁንም እነሱም አስወጡ። ኤሉም ደግሞ ልጁን ተከትላ እንዳትወጣ ያዟት ቤት ውስጥ ለመጠየቅ ፈልጎ ነበረ። ሄሉ ደግሞ በፍጹም ለእናንተ ላወራ አልፈልጉም በማለት ግግም ብላ እንግዲህ ሌላ ጸብ ተፈጠረ ቤት ውስጥ ማለት ነው። እና ሄሉ ውጡልኝ በቃ ከዮቴ መጣችሁ ቤት እየመጣችሁ አትረቡሽኝ በማለት እንግዲህ ኤሉ ፎክራለች። እሱም ደሞ እኔ ላይ እኔ ላይ ሆነሽ ሌላ ወንድ ልትደርቢ አትችይም። ለምንድነው እኔ የምትጎጂኝ? ምንድነው አላማሽኝ? ምንድነው ያንቺ አላማ ንገርኝ? በማለት እንግዲህ ያቡም ኤሉን ጠይቋታ። ኤሉ ደግሞ በቂ መልስ አልሰጣችም። እሊ ውስጥ ናት፣ በነገራችሁ ላይ ኤሉ ማለት ነው። እና እንደዚህ እስቅ ጥግ እሊ ከርሽ ኤሉ በጣም ከባድ ሰውነሽ፣ በእውነት ውስጥ አይገኝም። እስከዚህ ባትጂ ጥሩ ነው ብዬ አስባለሁ። እውነት ይበቃሻ፣ ሄሉ አስቢላት፣ ማለት ነው ማንኛውም ሰው ጥፋት ያጥፋል አይደለ? እውነት አንቺ ወደ ያቡ ለመመለስ ይቅድም ካለሽ ይበቃሻል ብዬ አስባለሁ። ልጁም እኮ በመጨረሻ አስወጡ አስወጡ ግን ኤሉን ለማውራት ሞክሮ ለማውራት ሁሉም ፈልጎ ነበር። ኤሉ ደግሞ ለማውራት አልፈለገችም። ልዑል ደግሞ እች ልጅ ጤነኛ አይደለችም፣ ኤሉ እንደዚህ አይደለችም፣ እንደዚህ ልጅ አይደለችም በፍጹም ይሄ ልጅ እኔ ያለው ከእሷ ጋር ከማንም ወንድ ጋር ስታወራ አልሰማው የላቱም። አሁን ነው ያመጣችሁ እንጂ አውቃ ነው። ምንም ሌላ የምታወራ ወንድ የለም። አሁን ኬት እንዳመጣችሁ ጸባ ሁሉ ተቀያይሯል። ሄሉ ለጤና አትመስለኝም በማለት እንግዲህ ለያቡና ለማንም ማን ነው የሚባለው ይሄ የያቡ ጓደኛ ሳይሆን ኪራ። አዎ ለኪራ እና ለያቡዬ ተናገር ነበር። ልዑል ማለት ነው። እና ኤሉ እንደዚህ ጸባይ የላቱም። እኔ ከእሷ ጋ ቆቼ ምንም ወንድ ጋ ከወንድ ጋ ሲታወራም ሰምቼ አላቅም። አውቃ ነው። አንቴ ለመበቀል ነው ልትሆንም ትችላለች እንጂ ኤሉ አዲስ ህይወት ትጀምራለች ብዬ አላስቡም። በማለት ተናግሯል። ያቡ ደግሞ መቼም አልፋታሽም እያላት ነበረ። ልጁንም አለቅም አንችም አልፋታሽም። እኔ ላይ ሌላ ወንድ እኔን ትተሽ ሌላ ወንድ ልትይዥ አትችልም። ስለዚህ እኔ ወይም ከዮትሽ ወጥቼ አንቺም ከዮቴ ወጥተሽ፣ ከዛም በኋላ ሌላ አዲስ ዮትሽ መጀመር ትችላለሽ። እኔ ላይ ሌላ ወንድ መያዝ አትችልም በማለት ሌሉ ተናግሯል። እንግዲህ በመጨረሻ እንግዲህ እንደምታዩት ቪዲዮ በጸብ ነው ያለቀ። እንግዲህ ነገ ደግሞ ምን እንደሚፈጠር አላቅም። ኤሉዬ ማረሚ፣ በቃ ሻል፣ እግዚአብሔርን አስቢ፣ በቃ እስከ ጥግ አትሄጂ። በቃ ተመልካችም እውነት የው ነገሩ። ሲበዛ ሲበዛ ይመራል፣ ማረም ሲበዛ ይመራል አይደል? ስለዚህ ነገሮችን ብታቆሚ ጥሩ ነው። ተመልካችሽን ተመልካችሽን ባትገሽ ጥሩ ነው ያስባለው ኤሉዬ፣ የኔ ቆንጆ ማለት ነውና ስለዚህ ለተመልካሽም በቃ ክብር ይኖራቸው እውነት ነው የምላቸው። እንዲ ብዙዎቹ እኮ እናንተ አንድ ላይ ያቡና ይሉ አንድ ላይ ይሁንልን ብሎ በጣም ብዙዎቹ የሚመኙ አሉ። ሌሎቹ ደግሞ ከእንዳልክ ጋር እንደምትሆኝ ይፈልጋሉ። የሰው ሁሉ ምርጫ ይለያያል ስለዚህ ኤሎናት የራሷን ህይወት የምታውቋ እኛ ስለመረጥነ እሷ የኛ ባልኔ ልክ ትሆናለች ማለት አይደለም ቤተሰብ ስለዚህ ኤሎናት የምታውቀው እንግዲህ እስኪ ነገ ደግሞ ምን እንደሚሆን ምን እንደሚፈጠር አናቅም እላችኋለሁ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱ ስትገቡ ቪዲዮ ከተመቻችሁ ላይክ አድርጉ ወዳችኋለሁ ሰብስክራይብም አድርጉኝ